አሰላሙ አለይኩም ወራህመቱላሂ ወበረካቱሁ እንዴት ናችሁ? ያኔ ዩቲዩብ ቤተሰቦች ደህና ናችሁ ልኝ ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ ደግሞ ሆስፒታል ተገኝቻለሁ። እኔ ራሱ ሕክምና የወሰድኩበት ሆስፒታል ዛሬ አመጥቻለሁ። እስኪ አንዳንድ ታካሚዎችን ለመጠየቅ ማለት ነው። ሰብስክራይብ ና ላይክ ማድረግ አትርሱ። ዛሬም በድጋሚ ድምጼን ይዞኛል፣ ሳይነስ ተነስቶብኛል፣ ማለት ላይ ተሰማችሁ ይችላል ያ እንግዲህ በተቻላችሁ ሰብስክራይብ እና ላይክ ማድረግ አትርሱ ይሐባይብ አወዳቻለሁ እንግዲህ ዳሲ ሆስፒታል ሪፈራል ይሄን ይመስላል ማለት ነው ቆንጂ ገርኩታል ደሞ ነው ቆዩኝ አልহামዱሊላሂ ረቢል ዓለሚን እዚ ሆስፒታል ከመጣሁ ከሁለት ወር አለፈ ይመስለኝ መድኒት መጥቼ ወስጄ ቤት ነው ሞስደውና ሁሉ ግዜ እንደድሮ አልመጣም አለ ደግሞ ለዚህ ያበቃ ጌታ አልহামዱሊላሂ ወላይ በነገራችን ላይ ማለት ነው ወደዚህ ሆስፒታል ስመጣ በጣም ነው የሚሰማኝ፣ በጣም ነው እንትን የሚለኝ ያሳለፍኩትን ነገር ያስታውሰኛልና በጣም ይከብደኛል። ቢሆንም ግን ለዚህ አብቅቶኝ አልሀምዱሊላህ ብዬ ይህንን በመሰለ እንግዲህ፣ እስኪ አንዳንድ ታካሚዎችን ደግሞ ሄጄ አናገራቸዋለሁ ማለት ነው። ተከታተሉኝ። ወላሂ ማለት ነው አስታወሰኝ፣ እና ልቤ መታቤት አውቃላችሁ። ወላሂ በጣም ነው እኔ ጭንቅ የሚለኝ እኔ ሆስፒታል ለምን በቃ ሳይኮሎጂ በጣም ነው የሚከብደው ና ያስጠላል። የመጨረሻ ና እስኪ ደግሞ እዛ ውስጥ ላይ ታካሚ ያሉበትን እንትን እንላለን የምናይ ነገር ይሆናል። ተከታተሉ ማለት ነው። ይህን ይመስላል እንግዲህ ሆስፒታሉ፣ በነገራችን ላይ ትልቅ ነው። ይህ ካንሰር ማዕከል ደግሞ ይለያል። የሌላው በሌላ በኩል ነው እና አሁን እኔ ወደ ታከምኩበት እንትን ነው የምሄደው፣ ታከምኩበት ጋ ነው የምሄደው። እዛ ሄጄ አንዳንድ ታካሚዎችን እንጎበኛለን ማለት ነው። የምር የሚገርመው ነገር ወደዚህ ስመጣ በጣም ነው የሚደብረኝ። መቼም ሆስፒታል ደስ ብሎት የሚመጣ ሰው የለም፣ ግን እኔ በጣም ተጽዕኖ ያድርብኛል ወደዚህ ስመጣ ያሳለፍኩት ነገር ምናምን አልሀምዱሊላይ ግን ቢሆንም ግን እስኪ እኔ ዛሬ እዚህ መድረሴን ደግሞ ለአንዳንድ ታካሚዎች እኔም እንደነሱ ታክሜ በሕክምና ላይ እንደነበርኩኝ ምናምን ለእነሱ ልነግራቸው ስለፈለኩኝ ነው። እስኪ ፈቃደኛ ከሆኑ እገባለሁ ማለት ነው እና ወይኔ ልቤ። እንግዲህ ተከታተል። አሁን እንግዲህ ሕክምና የወሰድኩበት ቦታ ነው ማሳያችሁ ማለት ነው። ተከታተሉ የኔ ውዶች

አለ ስለዚህ ትሰማላችሁ ማለት ነው። እሷ እዚህ እኛ ጋር የካንሰር ህክምና አድርጋ ጨርሳ በመጀመሪያ እንኳን ሰላም ቆያችሁኝ እኔም እንደ እናንተው ታካሚ ነበርኩኝ። መቼ መሰላችሁ የጨረስኩት? የዛሬ ስድስት ወር ምናምን ነገር ነው የጨረስኩትኝ። እና ይሄ ሀሳብ የመጣልኝ እኔ እኔ ራሱ በህክምናው ላይ እያለሁኝ እንደኔ መሰል ታካሚዎች ሊያዊ ሲመጡ ምናምን ቤት ትሪት ምናምን እንደዚህ እኮ ይዳናል ምናምን ምናምን ይሉኛል እና በአካባቢው ዶክተሮችም ስለነበሩ ትሪት ያደርጉኛል። ይበልጥ ግን ትሪት ማድረገው እኔ ራሴ ነኝ። በበሽታው ተጨናንቄ አላቅም። አንደኛ በቀደራችን እናምናለና ሙስሊሞች፣ ክርስቲያኖችም እንደዛው አላ በተጻፈልን ቀን የምንሞት ሰዎች ለነገ መኖር ብለን የዛሬ መኖራችን ለምን እናጣለን? ስለዚህ እስካለን ድረስ ደስተኞች ነው መሆን ያለብን። በሽታውም ሳይኮሎጂ ነው፣ በነገራችን ሳይኮ ነው። አንድ የሆነ ነገር እኮ ጉንፋና አሞህ፣ በቃ ይሄ ሊገለኝ ነው ካልክ ይገልሃል። ለምን እያሳመንከው ስለሆነ አእምሮህ ማለት ነው። ስለዚህ መሆን ያለብህ ምንድነው? አንደኛ ዱዓ ማድረግ ነው። ዱዓ የማይመልሰው ምንም በላ ነገር የለም። አላህ ያመጣውን አላህ ነው የሚያነሳው። እኔ በዚህ አምናለሁኝና አንድ ይሄ ነው። ሁለተኛ ደግሞ በቃ ጭንቀት ነው የማይፈልገው ጭንቀት እራሱ የራሱ የሚያመጣው ችግር ስላለ አለመጨናነቅ በተቻለን አቃለሁ። ኑሮ ራሱ ያስጨንቃል አቃለሁ። እኔም ብዙ ያሳልፍኩት እዚህ ሆስፒታል አለ ብዙ ታካሚ መዳን ያሳልፈው የሚወስዱ በቀን ነበርና፣ በቃ ያን ቀን ነው ከመሙ በላይ የጎዳኝ እንደው ችግረኞችን ማየት ነበር። እዚህ ገብቶ ኋላ በጣም ነበር ማዝ ነው። እኔ ሆስፒታል መጥቼ እንደዚህ አይነት ጉድ አይቼ ማላቅም። እስቲ የካንሰር ማዕከል እንዳለ ራሱ እንደማላቅ ነበር የምነግረኝ። ወላሂ ነው ምላችሁ እኔን መኖሩን እስከ መፈጠሩ ያወቅ የዛሬ አመት ነው። እዛ ሆስፒታል ላይ እሄዳለሁ የወላድ ክፍል አይቼ ምልስ ነው። እዚህ ደሴ ነዋሪ ነኝ፣ ግን ማቀው ነገር የለም። እያንዳንዱ በራስ ሲመጣ፣ ግን ሊያስተምርህም ሊፈትንህም ስለሆነ ከህመሙን በላይ ማጣት ራሱ አንድ ህመም ነው። ሲቸገሩ ካጣዬ ምናምን ብዙ ሰዎች ተቸግረው እናቶች ሲያጋጥምብኝ ቀን ነበር እና እንደው መላኩ አካባቢ ስደርስ በጣም ውስጤ ስብር ነው የሚለው። በህይወት የሌሉም አሉና እኔ ጋር ሲታከሙ የነበሩ። ይሄ ምንድነው መድኃኒቱ የሚፈልገው በአግባብ መወሰድ ነው። እቤትም የሚሰጣችሁን እዚህም ያለውን ሳትጨናነቁ በቃ ራሃ ፍሪ ሆናችሁ መውሰድ ነው። ለምን ጤነኛም ከሆነን ጭንቀት ካለ በውስጣችን እኮ ጭንቀት ራሱ እኮ አንድ ራሱን የቻለ በሽታ ነው አይደል እንዴ? ስለዚህ እኔ በቃ ጎረቤትም ያውቃል አካባቢም፣ ዶክተሮቹ ስቲል ዶክተሩም ያውቃል። አንድ ቅንጣት ተጨናንቄ እንደማለቅ ነው የምነግራችሁ። ፈታኝ ነው አውቃለሁ። መድኃኒቱ ከህመሙ በላይ እኔ ህመሙ አሞኛ ያውቅም ሳያመኝ ነው መድኃኒቱ የገደለኝ የነበረው። እንደውም መድኃኒቱ ኬሚካል ስለሆን በጣም በጣም ይጎዳል። አዲስ ጀማሪዎች ካላችሁ ጸጉር ይጥላል። እያንዳንዱ ጸጉር በቃ ጸጉር አይኖርም መድኃኒቱ ሲወሰድ ይሄ የበሽታው ባህሪ አይደለም፣ በነገራችን ላይ የመድኃኒቱ ባህሪ ነው፣ በሽታው አይደለም። የሚጠ መድኃኒቱ ኬሚካል ስለሆነ ይጠላል ጸጉር እሱን ነገር አሁን እኔ ምንድን ነው እኔ እስከ ሀረር ድረስ የጀ ነው ህክምና ያደረግኩት ጨረር እራሱ ወስጃለሁኝ። እንደዚህ በቀላል አይደለም እዚህ የደረስኩት እኔ 16 ዙር ኬሞ ትራፒ ወስጃለሁ። እንደገና ደግሞ ሌላ ደግሞ 11 ኬሞ ደግሞ እንደ እዚሁ ተጨማሪ 18 አጠቃላይ ሌላ ኬሞ ደግሞ ሌላ ትሪትመንት ነበር እሱንም ወስጃለሁኝ። ወስጄ የጨረስኩ ልጅ ነኝ። እና በጣም በመድኃኒት ጥግብ ቢያልኩ ልጅ ነኝ። ግን ምንድነው ውስጤ እንደምድን ነው የማውቀው እድናለሁ፣ ነገ ህይወት ይቀጥላል። በቃ ነገ ልጆቼ ጋር በቃ ቆሜ እንደሚሄድ ነው ውስጤ የሚነግረኝም፣ አላህን የምምለም ነው እና ይሄ ደግሞ እኔ ብያሉ ዶክተር ያሲንን እራሱ ትሪት ሊያደረገ የመጀመሪያ ቀን ሲል ችግር የለውም ነው ያልኩት። እኔ ነገ ትሞች ያለሽ ብትል የተስፋ እንደማልቆርጥ ነው የምነግርህ። እናንተ ስበብ ናችሁ እንጂ ፈጣሪ አይደላችሁም እስቲ ነው ያልኩት እና እኔ ካንሰር ያዘኝም አልያዘኝም ከቀኔ እንደማላልፍ አንድ እርምጃ አውቃለሁኝ። እኔ በቀደር የማምን ልጅ ነኝ። ሁሉም ደግሞ በቀደሩ እንዳምን ነው የምፈልገው። በተለይ ሙስሊም ሞት እንደ ሞት እኮ ሌላ አዲስ ሆኖ እንጂ እውነት መቀበል መቻል አለብን። ሞት አለ አይደለ? ስለዚህ እንሞታለን። እኛ ተቀምጠን ታካሚዎች የመኪና አደጋ ድንገት እዚሁ አፓራንት የወጡ ሲሞቱ፣ ድንገት ለትምህርት መተው አፓራንት የወጡ የሞቱ ልጆች አሉ። ድንገት ስብሳያማቸው ይሄ ምንድን የተጻፈበት ቀን ማለፍ ስለማይቻል ነው ስለዚህ ካንሰር የሚያዛችሁ ምንም አትጨናነቁ። እስከ ገደለን ድረስ የበሽታ ትንሽ የለውም። ሰው ትን ብሎትም ይሞታል። እየበላን እኮ ትን ስቅ ብሎ እንሞት የለን እንዴ? ይሄ ምንድነው? ቀዳር ነው መጥፊያችን ስለሆነች ነው። ስለዚህ በቀናችን ነው ማመን ያለብን። ህይወት ደግሞ ይቀጥላል። አላህ እኮ ያጣን ሲሰጥ የሰጠን ሲያሳጣው ሊያስተምረን ነው። አንዳንድ ነገራችን የሚያጎድለን እኮ ያ ሙሉ አካል ያለው ከኛ እንድማር ነው። ያው እኛ ስለማይገባን የሰዊ ባህሪ ስላለን እና ለፈጣሪችንም ቅርብ ስላላደለን ነው እንጂ ስለማንገዛው እሱ የሚለንን ስለማናደርግ ነው እንጂ። እንደውም አላህ የሚወደውን ይፈትናል ብዬ ነው የማስበው። እኔ ደስ ይለኛል። እኔ በካንሰር ብቻ አደለም የተፈተንኩት። እኔ አራተኛ ሰርጀሪዬ ነው የጡት ካንሰር። ከዛ በፊት በሌላ ኬዝ ግን ሰርጀሪ ሶስት ተሰርቻለሁ። በቃ በተከ በየአመቱ በየአመቱ በየአመቱ አንድ አንድ ሰርጀሪ አለ። በቃ ግን አንድ ቀን አላህን አማራሪ ወላህ አላውቅም፣ አልሐምዱሊላህ ነው የምለው እኔ። ሰርጀሪም ስወጣም እየሳኩ ነው፣ ስገባም እየሳኩ ነው የምገባው። ህመሙም እያሰቃየኝ መሳቀን እኔ አልተውም። ይሄ ምንድነው? በቃ ሰው አይደለም የሰጠኝ። ሰው ቢሆን በሰው ወይ በብር የምንመልሰው ነገር ይሆናል። ስለዚህ ይሄን በዱአ ነው የምንመልሰው መልሰው። አላህ ደግሞ እኔ ስፈጠር ጽፎልኛል ብዬ ነው የማስበው እንጂ፣ ይሄ በሽታው በእድሜ ክልልም አይደለም ከአርባ አመት በላይ ይባላል አደር ካንሰር ተጠቅሚ ሆነው አይደለም። እኔ የሶስት ዓመትም ልጅ አውቃለሁ? የአስራ ሶስት ዓመትም ልጅ አውቃለሁ። አሁን በቃ ጉንፋን ሆኗል ካንሰር፣ ልክ እንደ ኤች አይ ቪ ኤች አይ ቪ ሆነ። ድሮ እኮ የዛሬ ስንት አመት እኮ ነው ጉድ የሚያስብል በሽታ እኮ እሱ ነበረ። አሁን ኤች አይ ቪ መድኃኒት የለውማ፣ ግንሳ ትሪትመንት አለው። አላህ ኑሩ ስላላቸው ነው እንጂ መድኃኒት እኮ ነው ሆኖ አይደለም እኮ። ካንሰርም እንደዛው ነው። ካንሰር ትሪትመንት አለው። ምን ነውስ ይሄ መድኃኒት እንድንቆይ የሚያደርገን እንድናልን ብላችሁ መሆኑ በተለይ ትድናላችሁ። እኔ እንደዛ ነው የማስበው። አላህ ደግሞ አትሙት ያላት ነፍስ ደግሞ የሆነ መድኃኒቱን ይፈጥረዋል። አሁን ድሮ በካንሰር ነቀርሳ ነው የሚባለው አይደል? በሀገር ባህል በገጠር ምናምን ነቀርሳ ይባላል። ካንሰር ድሮ ምንድነው በሀገር ባህል መድኃኒት ምናምን ነበር የሚዳ ነው የሆነ ብቻ በሀገር ባህል ይዳናል። ኬሚካል ሳንቃጠል አሁን ደግሞ እንደኛው የጠመመ ጊዜ ነው። አሁን ኛ በድሮ ባህል እንዳንብን አንድንም፣ ከዘመናችን ጋር አብሮ የመጣ በሽታ ነው እና አሁን በባህላዊ ይወስዱና መድኃኒቱን ሳይቆረጡም ወይ ምንም ሳይሉ በባህል ትድናለች ምናምን ይባሉና ይወስዱታል። የሆነ ጊዜ ግን ሳያውቁት ጉድት ትካሉ ባህል ሲመጡ ትሪት ማድረግ ራሱ እዛ አይቻልም። ከጥቅም ውጭ ከሆንክ የአማርህን ብላ ብሎ ነው የሚያስወጣው። በቃ እንቆረጥ ምን እንበልም፣ በቃ የሀገር ባህል አይከለክለን። ቅድሚያ ግን ለሕክምና ነው እና ድዋችን ነው ማድረግ ያለብን። በዚሁ አጋጣሚ እንደምን ብዙ ሰው ነው አገኛለሁ ብዬ ያሰብኩት፣ እኔ ይህንንም ትምህርት ለመስጠት የፈለግኩት ምንድን ነው እኔ የተለያየ ቦታ ሄጃለሁ፣ በዚህ ዙሪያ ሀረር ሄጃለሁ፣ ፈረንጆች ጋር ተገናኝቻለሁ። ያስተምራሉ፣ ማህበር አለው። አሁን እኛ ያሰብነው ምንድነው ዶክተሩ ጋር አሁን ቅድም አውርተናል፣ ማህበር ለመክፈት ነው የካንሰር ማከል ማህበር እዚ ሆስፒታል ውስጥ ቅዳሜ ቅዳሜ ትምህርት ልንሰጥ ነው የዋራ ነው ለምን አዲስ አበባም አለ አይቼዋለሁ ተሰብስብ ያውቃለሁ ሀረር ብዙ ጊዜ ተሰብስብ ያለው ነጮች እንደውም አሉበት እዛ እና እዛ ምን ይሉኝ ነበር እንዲያውም ከመሳቂ አንጻር ጨረሩንም ወስጄም አልተኛምም ሄጅ ዝም ቤስቅ ነው የሚያወኝና እዚሁ እናስቀርሽ ሁሉ ታስተምሪ ልናለሽ እዚ ይከፈልሻል ነበር የተባልኩ ስለዚህ ምን አሰብኩኝ ዩቱብ እኮ ብጀምር እኔ አገርሬ ደሴ፣ የደሴን ህዝብ አሁን እኔ በባህሪ ዶክተር መጠይቅ በጣም ነው የምወደው። ምንድን ነው ማልበላው ምንድን ነው የምመገበው ተወስ ያለብ ምንድን ነው ብዬ ጠይቃለሁ። ሌሎቹ ደግሞ አይጠይቁም። ዶክተር ደግሞ በራሱ ጊዜ ስራም ስለሚበዛበት አሟልቶ ሁሉንም ነገር ላይነግራቸው ይችላል፣ እስከ አመጋገባችን። ስለዚህ ይህንን እኔ ብነግራቸውስ በተለያየ ወቅት እዚህ ሆስፒታል እየመጣ የተለያዩ ታካሚዎችን እኔ ራሱ አንዷ ታካሚን፣ አንደኛ እኔ መድኃኒታችሁ ነኝ ለእናንተ በቃ እኔ ተስፋ እሆናችኋለሁ ተስፋ የሆኑን ሰዎች ስለነበሩ እና ስታውኝ እንዲ ታማ ነው ምናምን ቀልድ ነው የሚመስላችሁ። ዶክተሩ አባት ነግራቸው አታምኑኝም አይደለም ስለዚህ እናገ እናንተ መድኃኒታችሁ ሲጨርስ እንደ እኔ ነው የምትሆኑት። የተጻፈልን ግን ድረስ እንሆናለን። በቃ እስከዛ ድረስ መደሰት ነው ያለብን፣ ስራ መስራት ነው ያለብን። ከምግብ ደግሞ አመጋገብ እንግዲህ አላቅም የሌላው የጡትን አቃሉ ጥንቅቅ አድርጌ ምን መተው እንዳለብን ምን መመገብ እንዳለብን እሱን አውቃለሁኝ። በተቻላችሁ የምላችሁ ዶክተር ቢዚ ሲሆን ብዙ ነገር መተው ያለባችሁ ነገር ስለማይነግራችሁ ቢዚ ሲሆን እናንተ ናችሁ ጥያቄ መጠየቅ ያለባችሁ። ዶክተር ለያችሁ ሲመጣ ጧት ከመውጣታችሁ በፊት ምንድነው መብላት መተው ያለብን? ምንድነው መመገብ ያለብን? እስከ መቼስ ነው እንደዚህ ማቆም ያለብን? ምናምን ብላችሁ እንትን ማለት አለባቸው። አሁን እኔ ለምሳሌ መድኃኒቱን ሰወስድ አንድ ስድስት ወር ነው የወሰድኩት ፍራፍሬ በሄደበት ሄጃ አላቅም። ሃይላንድ ውሃ በሄደበት ሄጃ አላቅም። እሱን የጠይቀውን እንጂ በማህበር ተነግሮኝ አይደለም። ዶክተር ቀጥታ ስለምጠይቀው እኔ ጥያቄ በጣም ነው ማበዛው። እሽግ ነገር ከውሃም ውጭ እሽግ ነገር አንድ ነገር እንዳትጠቀሙ። ስኳር በጭራሽ ስኳር። ማር ለጣፋጭ፣ ማር ተጠቀሙ፣ ቴምር ተጠቀሙ፣ ሸንኮራ አገዳ ተጠቀሙ። ተፈጥሯዊ ነው። መተው ነው በቃ አንዳንድዬ ዶክተሩ እኮ እኛው ራሳችን ነን። እኛ ታይ የምባለው ነገር አልቀርብም አሁን ስኳር የሚባል አንድ አመት ሊሆን ይታቆ አቁም ያለ ቡና ራሱ መጠጣ ከፈለ ዝም ብዬ ወይ ቡና በባዶ ነው። አጥሚት እራሱ ልጠቀም ከፈል በባዶ ነው። ለምን ሰሄ ሰበብ እያደረስኩ ነው። ሞትን ፈሪች አይደለም። ስበብ እያደረስኩ ነው። ለምን አላህ ማስተዋያ ያሰጥቶና ማሰቢያ ያሰጥቶናል። እያንዳንዱ ስበብ ማድረስ ስላለብኝ አለብኝ ነው። ኬሞ ወስዳችሁ እስከምጨርሱ ምንም አይነት ፍራፍሬ ፍራፍሬ የሚከለከለው በነገራችን ላይ ባክቴሪያ እንዳያጠቃቸው ነው። ነጭ የደም ሴላችን ስለሚወርድ ያዳክመናል። ካንሰር ማለትም ነጭ የደም ሴል መብዛት ነው። ስለዚህ መድኃኒቱ ደግሞ ያወርደዋል። ኬሞን ስንወስድ ይወርዳል። እኔ ደግሞ ብዙ ጊዜ እየወረደ በመድኃኒት ነበረ ነጭ የደም ሴል ከፍ ሲልልኝ ኬሞትራፒ መውሰድ የምችለው ካልሆነ ሲወርድ ያለስርኩ በቀናለኝ እስከመርፌ ያለ የሚወጋ ያንን ተወግቼ ምናምን የሚያሰቃይ መድኃኒት አለው እና እሱን ተወግቼ ነበረ እኔ ትሪት አድርጌ፣ እንደገና ሶስት ቀን ሲቀረኝ መጥቼ መድኃኒት እለካለሁ። መድኃኒቱ እንትን ብዬ ነው የሚሄደው። እንደዚ አይነት ነገር አለ እና ደግሞ ያልበሰለ ስጋ ነው ማትበሉት። ጥሬ ስጋ አይበላም። የከብትና የፍየል ብትተውት ኬሞ ትራፒያቸው እስከምትጨርሱ ይመረጣል። የበግ ብሉ፣ የተቀቀለ የበግ ዶሮ አዎ ፍየል በራሷ እኮ በማን ቀንም እኮ ሲበላ ሳንታ ወደ ታች ይላል። እና አሁን ይሄ ያዳክማል የከብትም ስጋ እንደዛው ነው እና እነዚህ ሁለቶች እንሰሶች መተው ነው፣ ኬሞን እስከምጨርሱ ድረስ ማለት ነው። ፍራፍሬም ደግሞ ከሕክምናው በኋላ ትችላላችሁ መብላት ኬሞ ተጨረሳችሁ በኋላ በመጨረሻ ስጨርሱ አስርም ዙር ሊሆን ይችላል አስራአንድም ዶክተር አሁን በቃ ኬሞ ጨረሳችኋል ቀጣይ ቸክ ለማድረግ እንትወሉ ተብላችሁ የመጨረሻ ይነግራችኋል ዶክተሩ ከዛ በኋላ ትጠቀማላችሁ ያ በኋላ ነው አውቃለሁ በኋላ ከህክምናው በኋላ አዎ ከህክምናው በኋላ ነው አሁን መውሰድ የለብህም ለምን ባክቴሪያ ሊያመጣ ስለሚችል ያዳክመሃል አጠቃላይ ፍራፍሬ ሁሉም ሁሉም ሁሉም ፍራፍሬ አጠቃላይ አትክልት ነው የምትመገቡት ጥሬ ነገር አትክልት ደግሞ ቆስጣም ሆነ ቀይ ስር አትክልት አጠቃላይ ነው የምትጠቀሙት። እሳት የነካው ነገር ስለሆነ ቲማቲም ጥሬውን እንዳትበሉ። ይሄ ራሱ አንድ ከፍራፍሬ ይመደባል እና እንደዛ ነው የምላችሁ። አሁን ብዙም ብዙ ብዙ ሰዎች አሁን አያውቁም። እኔ አሁን እየታከምኩ በፊት ሃይላንድ ውሃ የሚጠቀሙ ሰዎች ነበሩ። እንደ ለምንድ ነው የምትጠቀሙ ስላቸው ምን ችግር አለ አይነት ነገር ነው። አረ እንደዚህ እንደዚህ ብሏ ዶክተሩ እንደዚህ እንደዚህ አይወሰድም እላቸዋለሁኝ። ሊሰሙኝም ላይሰሙኝም ይችላሉ። ያው እኔ ግን ስበቡ ነው የምነግራቸው። በቃ ለመጠቀም ይቻላል። እኔ አሁን ከዶክተር ያሲን አንድ በት ከዶክተራችን እኔ የጠየቀ የተረዳሁት ከመውሰድ የቤት መድኃኒቱ ነው እኔ የጠየቁትኝ። እና እሱ ቢዚ ሆን እንኳ አንዳንድ ነገር ባይነግራችሁ ያው ከአንድ ታካሚ ደግሞ ስትሰሙት ይብለጥ ደግሞ እንትን ይላል። ሁሉም ቀን እኮ ያልፋል። ሲያልፍ አሁን እኔ የፈለግኩት ነው በለው ወተት የፈላ እርጎ እንዳትጠቀሙ። ወተት ግዴታ ነው። እንዳውም ጭራሽ ኬሞተራፒ ሰዎች ወተት ግድ ነው። ወተት ማር፣ ምናምን ከተቻላችሁ ተጠቀሙ። ቴምር እንቁላልም ምርጥ ነው። ሻሂ እኔ አላቅም። ሱካር ባትጠቀሙ ግን ይመረጣል። ምንም ጋ ሱካሩን ተውት። አረ ምንስጨው ዝም ብሎ ጥጥት ነው እንጂ ወተት ደግሞ ምን ጨውስ ባይገባበት በቃ እንደዛ ነው ማድረግ ያለባቸው። ከወዳችን ነው መቆጠብ ያለብን። ይሄ ቀል ያልፍ ለምንኛ ስበብ እንሆንበታለን እራሳችንን። ስለዚህ እንደዛ አድርጋችሁ እንትን ማለት ነው። እና ለመጨነቅ ነው በቃ ያለቀ እንቁላል የተቀቀለ አዎ፣ እንደውም በቀን ሁለት ይባላል ማለት አ ድን ቧንቧ የላይ እዚህ ጋር ነው። ከዚያ አልተነሳም። ኬሞውን ከጨረስኩ በኋላ ሐምሌ 16 ማዘያ 23 ገብቼ ሐምሌ 16 ጨርሼ ሐምሌ 22 ሪፈር ወደ ጨረር ተጻፈልኝ። ጨረር ሳልሄድ ቀረሁ። ልክ በስምንት ወሬ ያው ህመሙ፣ በሽታው ተነሳብኝ ልክ ኬሞውን በተኩኝ በሁለት ወሬ ነው። ፀጉሬ አልፎ አልፎ አልፎ ጨርሶን ብድግ ሳይሆን እየሳሳ እየሳሳ እየሳሳ መነሳት የጀመረው የኔ መጀመሪያ ላይ ሶስት ግን አልተነሳም። እንደ ሰው የኔ ይለያያል። አንዳንዱ በአንድ ዙር ይነሳል። የኔ አሁን በሶስተኛ ዙር ነው የተነሳው እና የሁሉም ይላይ ግን ይወድቃል። መውደቁን አይተው እኔ ኬሞውን ታቋረኩ በኋላ ከዚያም በኋላ እየሳሳ እየሳሳ እየሳሳ እየተነቀለ ይሄድ እንጂ እየተጠቀምኩ እያለ ምንም አልተነሳም። ጨረር ታዲያ ለምን አልወሰድሽም? ብር እጥረት ነው። እ አሁንም እኮ ቢሆን ምንም አፈላልጋችሁም ተቸግራችሁም ቢሆን ጨረሩ መውሰድ አለብሽ። ገብቶሻል። ግዴታውን ምንድን ነው? ዶክተር ያለውን ነገር መተግበር ነው ያለብን። ሰበብ ነው ብዬሻለሁ። አሁንም ቢሆን ማድረግ አለብሽ። ካልሆነ ድጋሚ ኬሞ ድጋሚ ኬሞ ነው የሚሆንብሽ እና እንደዛ ነው እና እንደዛ ነው። በተረፈ እንግዲህ በተለያዩ ታካሚዎች ዙሪያ እየመጣን ይሄን ትምህርት እንወስዳለን። ያልገባችሁ ነገር ካለ ደግሞ ጠይቁኝ። ችግር የለውም። ምን እሺ። ማይ ውሃ መጠቀም በብዛት ውሃ በቀን ሦስት ሊትር እንደ ግዴታ መውሰድ አለባቸው። ውሃ በሽንት እንዲወጣ እንዳም ጥሩ ቻንስ ነው ያንተ። እኛ ደግሞ አንበ አያስበላኝም ነበረ ነበር። ኬሞ ይዘጋል። ጥሩ ነው ታዲያ። መድኃኒቱን ትቋቁሙታለሁ እኮ ስትበሉ። እኔ ምግብ አያስበላኝም ነበር። አዎ ትንሽ እየተወሰነ ቀንም ኬሞ እንደተወሰደ ቀራሳችሁን ትሪት አድርጉ ናው ምች ምናምን መጠንቀቅ ነው። አዎ አብሽሩ፣ አላህ ከእናንተ ጋር ይሁን። አላህ ይገዛን፣ አላህ ያሽረን። አሚን አሚን። ሀባይ ብ ይህን ይመስል ነበር። ማለት ነው እንግዲህ የታከምኩበት ሆስፒታል ገብቼ አንዳንድ ነገር ተምረናል ማለት ነው። አላህ ያሽራቸው፣ አላህ ያሽረን ነው የምንለው። ከእንደዚያ አይነት በሽታ አላህ ይጠብቀን እና ይህን ይመስላል እንግዲህ ከዶክተሩ ጋር ተመካክረንም ደግሞ በቅርብ ከበዓል በኋላ ማህበር ለመክፈት የካንሰር ማዕከል ማህበር ለመክፈትም አስበናል ማለት ነው። ተከታተሉ እንግዲህ እንደዚህ ሁልጊዜ እንኳ እንኳን በተከታታይ ቪዲዮ ባልሰራም እንኳ እንደዚህ መጣ እያልኩኝ ግን አንዳንድ ትምህርት ታካሚውን ከራሴ ከወሰድኩት ኮርስ ማስተማር እፈልጋለሁኝ እኔ ራሱ ስመጣ እዚህ በጣም ነው ሳይኮ ምኩርቶ ይኸ መድሃኒቱ መርፌው ምናምን በጣም ነው እንትን የሚለኝና ትዝ የሚለኝና ያው ግን በተቻለ ግን ለነሱ ብርታት ሆናቸዋለሁ ብዬ ስለማሰብ እየመጣሁ ምናምን አስተምራለሁኝ እንግዲህ አድርጉልን በኢትዮጵያም ውስጥ ያላችሁት እንግዲህ በውጭም ያላችሁት ባላችሁበት ሰላማችሁ ብዝት ይበልልን። ላይክ እና ሰብስክራይብ ማድረግ ደግሞ እንዳትረሱ ማለት ነው። ያለውን ነገር እንግዲህ ይሄ ነው። በቅርቡ ደግሞ ያለውን ማህበር ደግሞ እናሳያቸዋለን። ተከታተሉን። እንወዳቸዋለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።